አቆራፈድከው? አዎ ለምን? በቃ እንደዚህ። በቃ እሷ ጎበዝ ናት፣ ትሰራለች፣ ትጠራለች። እጇን ቆልፍ አድርጌ ያስቀመጥኳት እንዲህ እንድትቆስል ውሃ እንዳትነካ ነው። ውሃ እንዳትነካ፣ እንዳትሰራ፣ እንድታፍር። አዎ ቁስል አድርጎኝ ከማረኳት ያልሄደችበት የለም፣ ትታከማለች። ምን ትላለች ግን፣ ኪዳነ እምረትን ስለምታምን ከዚህ በሙሉ ለቅቄ እዚህ ደርሶ

አምላኬ የተባዋላ አየች ምን ኒውዮርክ ያለ ሆስፒታል አንዱም አልቀራትም። ሄደች ደች ሄደች ደች መጨረሻ ላይ አንተ ፈጠርከኝ ጌታ፣ አንተ ኢየሱስ ክርስቶስ አለች። በቃ ወደ የት ነው ኒውዮርክ። ይሄንን ወደ አራት ሺህ ከምናምን ብር ገዛች። አሁን ልክ መቀጥቀጥ እየጀመረች ስትጸልይ አይኗን ትለቀቀን አሬ ታባክጦ ሲሆን አለች ና ሲለ ስትቀጠቅጠ አይኗን ለቀቅ በቃ አይኗ ብርታን በፊት መጽሐፍ ጸሎት መጽሐፍን ስታነብ ጭልም እናደርጋት ነበር። መድኃኒቱን አይፈልግ አይኑ ፍጥጥ ብሎ እያየ ቆላንስእንእቁልኳትቁልቁስልናኳትቁስ እንድታፍር አሳፈርኳታ። እንደዚህ አድርጌ እንደት እንደዚህ ቁስል ስል አድርጌ አሳፈርኳት። ማታ ምናምን አስመስልኳት። እራሱ ማታ አስመስልሀለሁ የተባልከው አዎ። እንደዚህ እንድታፈል የት አግር ነው ያለችው። አሁን እዚህ ይመጥቼ ነው። አሁን ሰይጣና ጋር እኔ ለምን በቃ እንደዚህ በቃ እሷ ጎበዝ ናት፣ ትሰራለች፣ ትጠራለች። እጇን ቁልፍ አድርጌ ያስቀመጥኳት እንዲህ እንድትቆስል ውሃ እንዳትነካ ነው። ውሃ እንዳትነካ፣ እንዳትሰራ፣ እንድታፍር። እንድታፍር? አዎ። ቁስል አርከው ምን አርግ ተልከህ ነው የገባኸው እንዴ? ነው አዎ። በእጅ ነው የገባኸው? በምግብ ጨብጫት፣ ጨበጠችኝ፣ ይዛ ጭብጥ። የት አገር ነው ኢትዮጵያ ነው። ኡክላው ሰይጣና ጋን እንትነ እኔ አጋን እንትነኝ እንዲህ በለው። አሌ ጨፍሬባት አለ ጨፍሬባት። አዎ ነገርኩህ እኮ በቃ ስማ እንዴ፣ እንደዚህ እንደዚህ አርጌ ከካማስ መስዬ ቁጭ ከካማ አረኳት ከካማ ያለኔችበት የለም። ትታክማለች። ምን ትላለች ግን ኪዳነ ምሕረትን ስለምታምን ከዚህ በሙሉ ለቅቄ እዚህ ደረስኩ። እዚህ ጫፍ ላይ አዎ። ስንት ናችሁ? እዚህ ና ስንት ናችሁ? ጠቅላላ ስምንት ስምንት፣ ሰይጣን ነው ስምንት ሰይጣን እና አጋንንት ይጨፍራሉ አልኩ። ስትጠራ አቤት ነው። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም፣ በስላሴ ስም በስላሴ ስም፣ ስንጠራ ስንጠራ አቤት እንላለን አቤት እንላለን። ነገ በቀጥታ መጥተህ እዚህ ሪፖርት ማቅረብ እሺ

ጥንታ አመት ነው ከያዝካት? አምስት አመት ነው። አምስት አመት ነው ያዝኳት። አምስት አመት ምን አረካት? ቆሰልኳት። ሰውነቷን በሙሉ ነው። ሰውነቷን በሙሉ እንደዚህ አረኳት። ሰውነቷን ነው ሰውነቷን በሙሉ ነው ያቆሰልኩት። እንደት ነው ያቆሰልካት? እንዲቆልካ ሳክካት አለው። ሰውነቷን በሙሉ ነው የማሳክከው። ለምን እንድትበላሽ ነው፣ እንድትበላሽ እንድትበላሽ። ዛሬ ም እኮ ለእሷ አይደለም እህቴታማ ብላ ተደብቃ ኖራ ኖራ ለእሷ ነው ከበታች እሷ እኮ አትሄድም፣ ቤተ ክርስቲያን ጸበላ አትሄድም። አንም አይነካትም። ጸበላ አትሄድ ትሰማለች። ሐኪም ቤት ትሄዳለች፣ መድኃኒት ይሰጣታል፣ ትውጣለች፣ መርፌ ትወጋለች።

መድኒት፣ ኪኔን ጫጓራ፣ እንትላል እሱን ነው የምትወጣው። መርፌ ትወጋለች፣ ትተኛለች፣ ራሴ እንትላለች። እሺ በቃ ሰላም የላትም። እንደዚህ ያው እንደዚህ ማታ። እስኪ እንዴት ነው የምታክ፣ እኮ የማታ ማታ ማታ በቃ አሁንም እዚህ ቁጭ ብላ ስታክ ነበረ። ማከክ ማከክ ማከክ እግሯን ማከክ። ይሄማ፣ ይኸው ይሄን ሰሞን ተነስተዋል። በቃ ይሄን ማከክ ማከክ ማከክ፣ አለርጅክ ነው ይበላል።

እዛ ሄዳ ተጠመቀች። ባሰባት እዛማ፣ ማ ስታክሰንበተች፣ ውሰጅኝ ቁንጫ በላኝ ትላለች፣ ትኋን በላኝ ውሰጅኝ፣ ወደ ቤታችን። ምና ባስከው እኮ እንዳትድና እንድ ሸሽታ እንድትመጣ ወደዚህ ጥላ መጣች። አሁን እዚህ አባ ጋር እንሄዳለችኝ። አይ እኔ አልሄድም ስላት አመማት። እሷን አንድ ቀን ብቃልንና ተደብቀን ቀረ ቀር። አሁን ትላንትና ካልሄድን ስትለኝ መጣን። መጣችሁ

ትልቡት በልባጠ ነው ተከሰውነቱ በኢየሱስ ክርስቶስ ስም በስላሴ ስም በወላዲት አምላክ ስም በቅዱስ ሚካኤል ስም ማሳከኩን ሁሉ ለቀን፣ ማሳከኩን ሁሉ ለቀን። ወደ ሲውል እንገባለን፣ ወደ ሲውል እንገባለን። ሰይጣኑን ግራ ገባው። የእኛ ግራ በጋባት ሰይጣኑም እራሱ ግራ የተጋባ ሆነ። እዚህ ቁጭ ብላ ማከክ እ እንደምን ነው? ተኛሽ እኮ ምነው፣ ከየት ነው መጣሽ?

ጸሎት አታቂ ቤተክርስቲያን አታቂ፣ ማከክ ብቻ ነው። እኔ አላቅም። ሆኑ ትታዘዢና፣ መጀመሪያውን እኮ ለመዳን እኮ መጀመሪያ መስማት መታዘዝ ያስፈልጋል። ስንት ሺህ ነው? 33 ሺህ ምናምን

እንደዚያ ቤተ ክርስቲያን እኮ እሄዳለሁ። እረ እባክሽ እሱ ጠንቋዩም ለቡናዬ ብሎ ይሄዳል በይ። እሱም ችግር እኮ ነው። ምንድን ነው፣ እግሯ ለእግሯ መድኃኒት የተሰጠ የት አገር ነው? ከኒውዮርክ

በጥፍሯ ምሽት ታደርገዋለች ግን አይጠቅማትም በቃ አይጠቅማትም አይጠቅማትም አዎ አምላኬ አምላኬ ተባላ ታየች ምን ኒውዮርክ ያለ ሆስፒታል አንዱም አልቀራትም ሄደች ሄደች ሄደች ሄደች መጨረሻ ላይ አንተ ፈጠርከኝ ጌታ አንተ ኢየሱስ ክርስቶስ አለች በቃ ወደስ የት ኒውዮርክ ኒውዮርክ የት የት ሆስፒታል ሄዳለች ማውሳኒያ

አንተስ መቻ ጣው ብለህ አንተም ታውቀው፣ ይሄ መቁጠሪያ ለማግኘት አልቻለችም። ኒውዮርክ አሁን ጳጳሳሉ በጣም የሚወዷት እሷም የምትወዳቸው ትሄድልህና ከዛ ግራ ግብት ሲላት ቆይ መቁጠሪያውን እስከማገኝ ድረስ ለምን ምክንያቱም እዚህ ጸበል ቦታ ላይ በጧፍ አንዳንዴ ሲመቱ ታያለች ቆይህ የተቀደሰ አይደለም የታባከለችና ሄዳ እራሳቸውን ስትጠይቃቸው ሰጧት ጻፉ ይህን አቡነ ዘካሪያ ያዘችና አሁን በቅዱስ ማትጠራው መትጠራው መቅዱሳን ማትጠራው የለም። ከዛ ግብግብ ግብግብ አንዳልቀረንም። ከዛ በኋላ እንዴት እንዳገኘች ደግሞ ልንገረን። ልቁም ልቀመጥ። እኛ በሰራ ነው ቴክኖሎጂ ጉድ ተሰራን። እኛው በሰራ ነው ቴክኖሎጂ ጉድ ተሰራን። እንዴት ስልኩን ይህ አዲስ የመጡ ስልኮች አሉ፣ እነሱን ገዛች። እሺ በፊት አትወድም ነበር ከልጆቿ ጋር ፍጅት ነው እሱን ግዢልኝ ስትላት እሺ ከዛ በኋላ ምን አባታችሁን እሱና እሱን ምን ያደርግላችኋል በኖርማል ስር ተጠቀሙ ይሄን የሴጣን ስራ ትላቸዋለች በፊት በኋላ ግን እንደምንም ብሎ እጇ ላይ ገባ? ኢንተርኔት ስትሰረስር ስር ስትጎረጉር አገኘችና ቁጭ አለች አቤት የዛን ዕለት አቤት አቤት እንደገና ስልኳን ደግሞ ድርግም ግም አድርገን አበላሸ ነውና ጭልምልም አደረግንባት ያንተን ፕሮግራም ስትከታተል ስትጀምር ስትጀምር አዎ ለምን ምክንያቱም ልንጋለጥ ነው። እንደምን ነካ ልንጋለጠውና ምክንያቱም፣ እዛ ውስጥ ተገባች ያንተን ፕሮግራም በሙሉ ስለምታገኝ ያዝና፣ ስልኩ እንዴ እርግምግሙ እንጂ ልምልምልምልሙ እስክሪኑን አበላሻችሁ። እስክሪሙን እንዳለ በቃ ባዶ በቅ በቃ እንዲ ሰማ ያስመሰልንላት እስክሪኑን። አዎ ልጆቿ ደግሞ ያንን እንደምንም ተለማምጣ ምንም ብላ፣ ከዛ ዳውንሎድ አደረጉ እናስተካከሉላት፣ እና ተመልሳ ገባቻ ሙሉ ቀን ቁጭ ብላን የምታደረሉ እንዲ ላይ ያንትን ፕሮግራም ስሰማ

ስትሰጠኝ ብትን አደረግነው። እያለሁ መልሳ ቁጭ አለች እና ቀጣጣለች። እና የታባክ ነቅቼ እባለሁ። እሺ አለች እና መልሳ ከገባህ ስንት ዓመት ነው? ወደ አስር ዓመት ይሆነኛል። ወደ አስር ዓመት እግሯን እንዴት ነው እንዲህ የጀመርከው? ይሄ ከጥንት ነው። ስንት ጊዜ ነው? አይነ ጥላም፣ ቡዳም መተትም ዋለማለን። ስንት ናችሁ? በፊት አምስት መቶ ነበር። አሁን አራት ቀርተናል።

አዎ ከሌላ ነው የተመጣው። እንደዚህ ተሰደደብን። አዎ፣ አዎ፣ አዎ። እነዚህ ጦስ አዛዋሪዎች ማለት ነው። ሌላውን ሰው በጠዋት ቀድሞ የሄደ እና የረገጠው ያ መንፈሱ ያድርበታል። ከዛ በኋላ የዛኛው ሰውየው ችግር ወደዚህ ይዛወራል። ክፋቱ እንዳለ ሆኖ ግን ችግሩ እሱን ይቀለዋል። ለምን እዚህ ይዞሯል። ይህን ድርጊት ወይ በየዓመቱ ወይ በስድስት ወሩ ነው የሚያከናውኑት። እንዲህ አይነት ጦስ አዛዋሪዎች በጣም ብዙ ናቸው። ሁለት ስራ ይሰራል ማለት ነው። ከዛችኛው ወደ ሌላው ሲሄድ በፈቃድ በትዕዛዝ ነው የሄደው። በሁለተኛ ደረጃ ደግሞ ድርጊቱን ስታከናውን እዛ ሲኦል ይመዘገባል። እሷን ሲለቃት በስጋ መልቀቅ ነው። እዚህ ሁለተኛ ሰው ማግኘቱ አንድ ራሱን የቻለ ድል ነው። የመሸጋገር ድል ነው።

አሁን ልክ መቀጥቀጥ እየጀመረ ስትጸልይ አይኗን ለቀቅን። ኧረ ታባክጦ ሲሆን አለችና እዚህ ላይ በቃ ስትቀጠቅጥ አይኗን ለቀቀ። በቃ አይኗ ብርታ በፊት መጻፍ ጸሎት መጻፎን ስታነብ ጭልም እናረጋት ነበረ። በኋላ እየቀጠቀጠች ያው በጸሎት በረታችብን፣ ጠነከረችብን። አልቻለትም አይኗን ሁሉ ልቅቅ አደረግን። በቃ ዱላ ነው ያለው ድቅ ሰዓት ምን እያለች ትመታለች? የጸሎቷ ጸሎት መሰለ። በስማም ትላለች፣ ደግሞ በቃ ስትጀምር፣ ከዛ በቃ ራችን አበላችን። ምኑ ላይ እንቀመጥ? በቃ ምኑ ላይ እንቀመጥ? ምንም እሳት፣ እሳት፣ እሳት፣ እሳት። እቺ ቀላል መስላለች። አውጣና ሳይ መቼ ነው ከኒውዮርክ ላስት ዊክ ያለፈው ቅዳሜ ቅዳሜ መጣች፣ እሑድ ከቻለች። እንደውም ቅዳሜ የሚያመጣታታ ነው። እሷ ቅዳሜ የሆኑ ነበር እዚህ መምጣት የፈለገችው። ታምቀሽ አዳሜ ከኒው ዮርክ ነው የመጣችው። ከንቱ ሰው ዝም ብሎ በከንቱ ያነሳል እንጂ እንደው አንተ ትሻላለህ። አንዳንዴ የሚገርም እኮ ነው። ሰው መዳኑን አይፈልግ። አይኑ ይፍጥጥ ብሎ እያየ ጥንቆላ ነው ምን። እንዲህ ሲል ደስ ይለናል። ያ የኛ አይደለ? ሁሉም ነገር የኛ ነው። አንቀራን ማበላሸት አይደል እንደኛ ስራ ማበላሸት እኮ ነው። ደስ እንዳይላት ምን እንዳት እንደዚህ ይሄ ሁሉ ትኩረት እንደው ምን የሚገርም ደግሞ መድኃኒቱ ይሄ ሁሉ ይሄ እኮ እንዴት አይነት ውድ መድኃኒት መሰለ እኮ። ኧረ በስመ አብ ኢንሹራንስ የሚሸፍነው እሷማ ምን እንትን ትላለች፣ ዝም ብለሽ ብር ነው። ኧረ በስመ አብ ይሄ በጣም በጣም ብዙ ነው ብዙ ይሄ የዚህን አራት ትጥፋልኩ እኮ ለቁስል ነው በቃ። እንዴ እንዲያጠፋው እየተባለ ነው በጣም ስፔሻሊስት እኮ ነው የሚያዝላት እንደገና ይረሳውት ከጀርባ የአላርጂክ ቴስት ተብሎ ከዚህ ተወሰደ። ሶስት ቀን እዚህ ጋር ታሽጎ ማለት ነው። ከዛ የጫማ አላርጂክ ነው ተባለች እና ስፔሻል ጫማ ታዘዘላት። ጫማው በጣም ውድ፣ ስንት ብር አንዱ ጫማ ወደ መቶ ሀያ አምስት ዶላር አንዱ ብቻ አንዷ፣ ማለት የሁለት እግሩ ማለት ነው። ሁለት ፔር ገዛች እና ሁለት መቶ ምናምን ብር ሃምሳ ብር ገዝታ መጣች። ትንሽ ቀን እንዳደረገችው ተጋለጥን ጫማውን ያዘችና ጋርቤች አዲስ እኮ ነው። ኧረ ኤታባክንስ እናንተ መናጥ የአንተን ጫማ አላደርግም ማለት ነው። በቃ የአንተን ፕሮግራም ከሰማች ጀምሮ በቃ በቃ በቃ በቃ በቃ እንሞት ባል ተጋዳ ሆነን የኖር ነው እኮ በቃ። ወደዚህ ልትመጣ ደግሞ ፕሮግራሟን እየሰነከልን እየሰነከልን እየሰነከልን ስድስት ወር እንገባህ ነው ነው ብሎ ይበላል። ከዛ በኋላ ያችን ያለችውን ጭራሽ ነቃቅሎ ቁጭ ነው። ሰይጣን ነኝ ውጉ። ረጅም ነበር በጣም እዚህ ጋር ነው የጋ እዚህ ጋር ነው መልስ ነው በቃ ተደግሶ የሰርጓ ጊዜ ነው። እንደዛ ተሰርታ ሄደች በቃ ጸጉሯ አጭር ስለሆነ በማግስት በሳምንቱ ደግሞ መልስ ተባለ። ያን ጊዜ ነው ገባ። አዎ ከሰበታ ነው የመጣችው ሴትዮዋ። ይዋ አዎ ሰበታ ገበያ ውላ ሴትዮዋ መጣች። እቺ ደግሞ ልክ ሊወጡ ሲሉ ከዛ ገባ ገባው። ወጥን ውጣ ምንድናት ዝም፣ ምንድነው? ዝም ድፍን፣ ጭርስ ጭርስ። አንሳ እንትኑ አንታ እንትኑ ነጠላውን አንሳ። እንዴት ነው? ምንድነው ዝም ዝም ማለት አልገባኝም? ዝም ድፍን ጭርስ ምን አድርገህ የተባልክ ነው? ጭርስ ጭርስ ጨርሳቸው አሳዳቸው። አዎ ዝም ዝም ደፍን ጨርስ። ዝም ብሎ መጨረስ ዝም ብሎ ዝም ብሎ መጨረስ። ይኸው አድፍቼ የኖርኩ ሁለት ዓመት ሁለት ዓመት፣ ይሄ ይሄ እዛ ነው። ት በምንድን ነው የገባኸው? በምግብ። በምን አይነት ምግብ? በሚበላ። የጾም ነው ወይስ የፍስክ? የጾም ነው የፍስክ ነው ነው ተዘጋጅ እኮ አልኩ። ተዘጋጅ አንተ ጉዳ! እሺ እወጣለሁ። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በስላሴ ስም በስላሴ ስም

ነው ማለት ቀጥለሽ ቡዳ በላሽ፣ እና ይኸውልህ ጉድ ፈላ። ይኸውልህ ምንድን ነው?

ኑሩልን፣ እርሶ ኑሩልን። አንድ የልል በሉልኝ እባካችሁ። ያው አንቺ ቪዲዮውን ታይ ነበረ። ያው ራሽ ደረስ እሱን አከታተላለሁ። በቃ እሱን ነው በቃ ተስፋ የሰጠኝ እሱ። እኔ አባ፣ ትነግራችኋለች። አዎ ትነግረናለች። ብዙ ጊዜ ቪዲዮውን ትከታተላለች። አድራሻቸውን ትላለች እና አውቀዋለሁ እኔ ቶሎ ብያት ያው መጣችን መጣች ነገር ፈቃደ ተፈወሰች። የሚገርም ነው። እድሜውን ያስረዝምሎት የኔ አባት። እኔ ምንም የምለው ነገር የለም። እዛ ሆነች ስትቀጣጠይ የሚገርም ነው። እዚህ ያሉት እኮ ያሾፋል። በጣም ተከታታይ ትልል አይስታቸው። ለሁሉም እግዚአብሔር የገለጸለት ቀን ሁሉም እንደዚሁ ይዳን። አባ ይዳን። እርሶን ያኑርልን። ይፈጠረኝ ምን ያህል ያልፈጀሽ አሁን በዚህ ምን ይሄ መድኃኒቱ ወይ ብዙ ነው አባዬ፣ እዚህን ሁለት ሶስት እጥፍ ነው እየተጠቀምኩ የጣልኩት። መጨረሻ ላይ ይሄን ሰብስቤ በቃ ይዤው መጣሁ። እንግዲህ ምን ብዬሽ፣ በቃ በጣም ብዙ ነው። በጣም እምነቷ ነው፣ እምነቷ የጸና ነው፣ እምነቷ የጸና ነው በጣም